ሀያ ዓመት መጠበቅ ግድ ይላል። ወደ ዝርዝሩ እናልፋለን። ብሪታንያም የስደተኞችን ቁጥር ለመቀነስ የጥገኝነት ፖሊሲ ማሻሻያ ማድረጓን አስታወቀች። ማሻሻያው ጥገኝነት ጠያቂዎች የተሻለ ሁኔታ ካለ ወደ ሀገራቸው መመለስና የመኖሪያ ፈቃድ የማግኛ ጊዜ ማራዘምን ያጠቃልላል። የብሪታንያ መንግስት በጥገኝነት ፖሊሲ ላይ ከፍተኛ ለውጦች ያደረገው እየጨመረ የመጣውን መደበኛ ያልሆነ ስደት ለመቆጣጠርና በሀገሪቱ እያደገ የመጣውን የቀኝ አክራሪዎች ድጋፍ ለመቀነስ ነው ተብሏል። የዴንማርክን ጥብቅ የጥገኝነት ስርዓት መነሻ በማድረግ በተዘጋጀው በአዲሱ ዕቅድ መሠረት ወደ እንግሊዝ ለሚገቡ ጥገኝነት ጠያቂዎች የሚሰጣቸው የአምስት ዓመት ፈቃድ ወደ 30 ወራት ዝቅ የሚያደርግ ነው። ጥገኝነት የተሰጣቸው ደግሞ የቋሚ የመኖሪያ ፈቃድ ለመጠየቅ አሁን ካለው አምስት ዓመት ወደ 20 ዓመታት መጠበቅ እንደሚኖርባቸው ደንግጓል። የተሰጣቸው የጥገኝነት ፈቃድ በየጊዜው ተገምግሞ ስደተኞች በሀገራቸው በደህና መኖር ይችላሉ ተብሎ ከታመነ ወደ ትውልድ ሀገራቸው እንዲመለሱ ይደረጋልም ተብሏል። የብሪታንያም የሀገር ውስጥ ጉዳይ ሚኒስቴር በዘመናችን ትልቁ የጥገኝነት ፖሊሲ ማሻሻያ በማለት አወድሷል እቅዱን። በዚህ ዓመት ብቻም ከ39 ሺህ በላይ መደበኛ ያልሆኑ ስደተኞች ወደ ሀገሪቱ የገቡ ሲሆን ብዙዎቹ ከሰሜን ፈረንሳይ በትናንሽ ጀልባዎች የተሻገሩ ናቸው ተብሏል። የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ሺባና መሐሙድ ሀገሪቱ ከአደጋ የሚሸሹትን የመቀበል ኩሩ ባህል አላት ነገር ግን የእኛ ልግስና ህገወጥ ስደተኞችን እየሳበ ነው ሲሉ ገልጸዋል። ይህም በማኅበረሰቦች ላይ ከፍተኛ ጫናም እያሳደረ መሆኑን። በብሪታንያ የጥገኝነት ጥያቄ እየጨመረ የመጣ ሲሆን እስከ ሰኔ 2025 ድረስ 111,000 የጥገኝነት ማመልከቻዎች ቀርበው እንደነበር መረጃዎች አመልክተዋል። በአሜሪካና ቬንዙዌላ መካከል ጦርነት ሊነሳ ከጫፍ የደረሰ መስሏል። ፕሬዚዳንት ዶናልድ ትራምፕ በሳምንቱ ካንዴም ሶስት ጊዜ ስለሚወሰደው እርምጃ ማብራሪያ ተደርጎላቸዋል። ወታደራዊ ዝግጅቱም በሌላ በኩል ተጠናክሮ መቀጠሉ ይሰማል። ቬንዙዌላም ለማይቀረው ፍልሚያ ክተት አውጃለች። የአሜሪካ 15000 ሰራዊት ከአስር በላይ የጦር መርከቦች ያስጠጋጅ ሲሆን ከ12 የሚልቁ ኤፍ35 ዘመናዊ ተዋጊ ጀቶች ፖርቶሪኮ ማስፈሯ ይነገራል። የአሜሪካ ባህር ኃይል በዚያው በካሪቢያን ባህር አደንዛዥ እጽ አመላላሽ ባላቸው ጀልባዎች ላይ 20 የሚደርሱ ጥቃቶች ቀደም ሲል መፈጸሙ ይታወሳል። የዓለማችንን ግዙፍ የጦር መርከብ በቅርቡ ወደ ካሪቢያን አስጠግቷል። በሳምንቱ በዋይት ሀውስ መከላከያ ሚኒስትር ፒት ሄክሴት የሚገኙበት ከፍተኛ የጸጥታ ቡድን ለፕሬዚዳንት ትራምፕ ማብራሪያ የሰጠ ሲሆን በሚወሰዱ ወታደራዊ አማራጮች ላይ ፍተሻ ማድረጋቸው ታውቋል። በመንግሥት ወይም ወታደራዊ ኢላማዎች ላይ የአየር ድብደባ ይፈጸም ወይስ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በቀጥታ የማስወገድ እርምጃ ይወሰድ የሚሉ አማራጮች ቀርበዋል። አንዳንድ ዘገቦች ግን ፕሬዝዳንት ትራምፕ ቬንዙዌላ ውስጥ ኮኬን አምራች ተቋማትና የአደንዛዥ እጽ ዝውውር መስመሮችን ኢላማ ያደረገ ጥቃት እንዲፈጸም እያጤኑ መሆናቸውን አመልክተዋል። በተከታታይ ሌሎች እርምጃዎች ሊወሰዱ እንደሚችሉ በእርግጥ በቬንዙዌላም የመንግሥት ለውጥ ዘመቻ ትልቅ ውሳኔ የሚጠይቅ እንደሆነ ሲነገር፣ በሌላ በኩል ኒኮላስ ማዱሮን ከሥልጣን ማስወገድ ከቻሉ ለትራምፕና አስተዳደራቸው እንደ ትልቅ ድል የሚቆጠር ነው ይላሉ ተንታኞች። ትራምፕ በመጀመሪያም የሥልጣን ዘመናቸው ለቬንዙዌላ ተቃዋሚ መሪ የሀገሪቱ ፕሬዝዳንት አድርገው በይፋም ዕውቅና የሰጡ ሲሆን ተከትሎም ማዱሮን ለመገልበጥ የተካሄደ ሙከራ መክሸፉ ይታወሳል። አሁንም ትራምፕ ማዱሮን ከስልጣን ለማስወገድ ቬንዙዌላ ውስጥ ጥቃት እንዲፈጸም ካደረጉ ከባድ ፈተና ሊገጥማቸው እንደሚችል የተለያዩ ወገኖች ያስጠነቅቃሉ። ሀገሪቱ የጽንፈኛ ቡድኖች መፈንጫም የሽብር ተግባራት መናኸሪያ እንዳትሆን ራሳቸው ፕሬዝዳንት ማዱሮ ከትላንት በስቲያም ከዋና ከተማ ካራካስ ባሰሙት ንግግር የአሜሪካ ጦር ጣልቃ ከገባ ቬንዙዌላ ሌላው ጋዛ፣ አዲሱ አፍጋኒስታን ወይም ሌላ ቬትናም ትሆናለች በማለት አስጠንቅቀዋል። እናም ቦምብ ለማዝነብ ግድያ ለመፈጸምና በደቡብ አሜሪካም ጦርነት ለመጫር ከጫፍ የደረሰ ውሳኔህን መልሰህ ፈትሽ ብለዋል። ለትራምፕ በቀጥታም ባስተላለፉት ማስጠንቀቂያም የትራምፕ የጦርነት ውሳኔ በሀገር ውስጥ ያላቸውን የፖለቲካ ተቀባይነት በእጅጉ እንደሚጎዳውም ተገምቷል። በሌላ በኩል ስልጣን ሲይዙ አሜሪካንን ከውጭ ጦርነቶች ለመጠበቅ ለሕዝብ የገቡትን ቃል መሻር በመሆኑ በኢራቅ ጦርነት ተሳታፊ የነበሩት ምክትል ፕሬዚዳንት ጄዲ ቫንስ እና መከላከያ ሚኒስትሩ አሜሪካም በውጭ ግጭቶች ጣልቃ እንዳትገባም ከራሳቸው ተሞክረው በመነሳት የተከራከሩትን መሬት እንዳይጥልባቸው የአሜሪካ ህዝብ ለትራምፕ ድምፁን የሰጠው ሀገሪቱን ወደ ግጭት እንዲያስገቡ ላቲን አሜሪካም እንዲዘምቱ አይደለም ብለዋል ተቀናቃኝ ዲሞክራቶች። የሁለቱ አገሮች የጦርነት ፍጥጫ እንግዲህ መጨረሻው አይታወቅም። አሁን ባለው ሁኔታም ሁለቱም ለጦርነት እየተዘጋጁ ሰራዊትና መሳሪያም እያደራጁ ናቸው። በሜክሲኮ ከፍተኛ የተቃውሞ ሰልፍ መካሄዱ ተሰማም። የፕሬዚዳንት ክላውዲያ ሺንባም መንግስትን በመቃወም በሺዎች የሚቆጠሩ ሰልፈኞች በሜክሲኮ ዋና ከተማ ትዕይንተ ህዝብ ማካሄዳቸው ታውቋል። በሀገሪቱ ተስፋፍቷል ያሉትን የግድያና የሙስና ወንጀሎች በመቃወም አደባባይ የወጡ ሰልፈኞች ከፖሊስ ጋር የተጋጩ ሲሆን ከሁለቱም ወገን ከመቶ በላይ መጎዳታቸው ይነገራል። በተለያዩ ከተሞች ተስፋፍቶ የቀጠለው ሰልፍ በመንግስታቸው ላይ በተነሱ የቀኝ ክንፈኞች ፖለቲከኞች የተቀናበረ ነው ብለዋል ፕሬዚዳንት ክላውዲያ ሺምባም። ዋጋ በሚጨምሩና በሚያጭበረብሩ የንግድ ኩባንያዎች ላይ ጠንካራ እርምጃ እንዲወሰድ ጥሪ ባቀረቡ የአንድ ከተማ ከንቲባ ላይ በቅርቡ የተፈጸመውን ግድያ ጨምሮ ተስፋፍቷል ያሉትን የግድያ ወንጀል አጥብቀው ተቃውመዋል። ሰልፈኞቹ የተገደሉትን ከንቲባ ስም ካርሎስ ማንዞነን የሚል ጽሑፍ አንግበው መፈክር ሲያሰሙ እንደነበር ዘገቦች አመልክተዋል። በትዕይንተ ህዝቡ የተሳተፉ በርካታ ሰልፈኞች መታሰራቸውም ታውቋል። ፕሬዚዳንት ሺምባም በመጀመሪያ ዓመት የሥልጣን ቆይታቸው በሕዝብ ዘንድ የነበራቸው ተቀባይነት እየቀነሰ መምጣቱ ይነገራል። በሩዋንዳ የሚደገፉት የኤም23 አማጽያንና የኮንጎ ዲሞክራሲያዊት ሪፐብሊክ መንግስት በምስራቃዊ የሀገሪቱ ክፍል ሰላም ለማስፈን የሚያስችል ስምምነት ተፈራረሙ። ስነ ስርዓቱ የተካሄደው ከአሜሪካና ከአፍሪካ ህብረት ጋር በመሆን በሀብት በበለጸገው የሀገሪቱ ክፍል ለ10 ዓመታት የዘለቀውን ግጭት ለማስቆም ስትሞክር በነበረችው ኳታር ነው። በዚህ ዓመት መጀመሪያም ኤም 23 የምስራቃዊ ክልል ዋና ዋና ከተሞች ጎማና ቡካዚን ተቆጣጥሯል። ቀደም ሲል ሰላም ለማስፈን የተደረጉ ሙከራዎች አልተሳኩም። የአሜሪካም የአፍሪካ አምባሳደር ማሳድ ቦሉስ ሰነዱ ስምንት መርሆችን ያካተተ መሆኑን ገልጸው አብዛኞቹ አሁንም ሥራ እንደሚያስፈልጋቸው ተናግረዋል። የእስረኞች ልውውጥና የተኩስ አቁም ክትትል ከመጀመሪያው ከተጠበቀው በላይ የዘገየ እንደነበርም አምነዋል። ኪንሻሳም የሩዋንዳ ወታደሮችን ከግዛቷም እንዲወጡ እየጠየቀች ነው። ይህ አዋዜ ነው። እነሆ ሰላምና ጸጥታው ተረጋግቶ ምእመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአሥራ አምስት ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይለታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላ ሌላ የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ አድርጉ። አድራሻ ቦሌ መድሃን ያለ ሞርኒንግ ስታር ሞል ሁለተኛ ፎቅ ስልክ ቁጥር 0988 181818 ከውጭ አገር ለምትደውሉ በዋትሳፕ 0930111998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮሆሊላንድ አስጎብኝና የጉዞ ወኪ። ምርትና አገልግሎትን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ ዜና